አብርሃም እና ሄርሜላ እንዲህ ክፍል አልጋ ይዘው ማለት ነው። ዛሬ ሰው ፊት እንደው እጅ ከፍንጅ ይዞ ነፍሱን ነው የማወጣው። ወይኔ ዛሬ ነፍሱን ነፍሱን ነው የማወጣው። ቤተሰቦች ውርደት ነው ይሄ የሚገጥመው ማለት ነው። ሰላም ውዶችዬ፣ እንዴት ናችሁ? ደህና ናችሁ? እኔ አለው ፈጣሪ መስገን፣ እናንተ እንዴት ናችሁ? ሁላችሁም ያላችሁበት ሰላም ሁኑልኝ። ጤና፣ ፍቅር፣ ደስታ አለው ሁላችሁም እመኝላችኋለሁ። የእኔ ውድና ተወዳጅ ቤተሰቦች፣ እንግዲህ ያው ዛሬ መጥቻለሁ የሚገርም የሚገርም ነገር በቃ ቤተሰቦች፣ እኔ የሄርሜላና የአብርሃምን ጉዳይ እንግዲህ አሁንም ማለት እኔ ውስጤ አላርፍ ስላለ ነው። ቤተሰቦች እንደው ይቅርታ አድርጉልኝና የሚደብራችሁ ደስ የማይላችሁ ሰዎች ልትኖሩ ይችላላችሁ። ግን እኔ ውስጤ ምንም አላርፍ ስላለኝ እንግዲህ ማሳደር ላይ እገኛለሁ። ሁለቱን እያሳደድኩኝ እሷንም በአንድ በኩል፣ እሱንም በአንድ በኩል። ያው እንግዲህ ሌባ ሰው፣ አሁን አንድ ሰው ማለት ነው፣ ቤታችሁ ወይ የጎሮ ቤት ቤት ሌባ ሊገባ ነው፣ ወይ ደግሞ የሚገባ የሆነ ሌባ ኮቴ ነገር ስትሰሙ ምን አገባኝ ስለዛ ሰው ምናምን ብላችሁ መቼም ዝም አትሉ ማደል። በቃ ልክ እኔም እንደዛ። አሁን ሁለቱ ሌባ በሏቸው እኮ ሌባ ናቸው። አዎ፣ በትዳር ላይ የሚሰርቅ ሰው ከሌባ በላይ ነው። አደለ? ስለዚህ እኔም ደግሞ ሁለቱ እስከ እስኪያቆሙ ድረስ ይሄ ሌብነታቸውን መገናኘታቸውን እስኪያቆሙ ድረስ ከስር ከስር እየተከታተልኩኝ አድናቸዋለው አድናቸዋለሁ ማለት ነውና፣ ያው ሩታየም ደግሞ እንግዲህ እንደምታውቁት ውሳኔ ላይ ደርሳለች። እንግዲህ በውሳኔዋ እንድትጸና እኔ እኔ እመክራታለሁ ለምሳሌ ቤተሰቦች አንድ ሰው አንዴ ሁለቴ ሶስቴ ሲሆን፣ ተደጋጋሚ ችግር ሲሆን ማለት ነው መፍታት ይከብዳል አይደል። አሁን አንዴ ሲያጠፋ ይቀር ሊባል ይችላል። ሁለተኛ ሲደግም ይቀር ሊባል ይችላል። ያብርሃሙ ግን በዛ ቅጣጣ በጣም ቅጣጣ የሆነ ዛሬ እንደ እጻ ልጅ እጻ ልጅ የነ ነገር አትንካ ብለው ደግሞ መልሶ ያንን ይነካል አይደል። እሱ ደግሞ ከሕፃንም በላይ ነው። በቃ እሱ በዚህ ዕድሜ ልጅ አድርሷል። ብዙ ነገር ተምሮ ሰውን በሚመክርበት ሰዓት እሱ መልሶ እንደ ሕፃን አሁን የተከለከለውን ነገር ተደጋጋሚ እያደረገ እያየን ነው። ያ ደግሞ ይቅር የሚያስብለው አይደለም። ይሄ ንቀት ነው፣ ከንቀትም በላይ ነው። ለእሷ አይ ክብር የለውም ማለት ነው ለሷ ለሚስቱ ክብር ቢኖረው ኖሮ በቃ ይሄን ነገር ሁሉም ሰው እንግዲህ እናንተን በኮሜንት እየተናገራችሁት ነው፣ ያው የአብርሃምና የሩታ ተመልካቾች ድንሶች ማለት ነው። ብዙዎቻችሁ ደውላችሁ መመክሩታላችሁ። ግን ያ ምንድን ነው፣ በቃ ለሚስቱ ያለው ንቀት ነው እዚህ ጋር የሚያሳየው። ስለዚህ ለእንደዚህ አይነት ሰው ደግሞ ይቅርታ አይደለም ምህረት፣ ራሱ አይገባውም ምህረት ከእንደዚህ አይነት ሰው መራቅ ነው ያለብን። እንደውም በቅርቡ ያሉ ጓደኞቹ በእርግጥ ሁሉም ጓደኞቹ ሳይሆን አሉ ጤነኛ ከመሀል የሚወጡ አሁን ለምሳሌ እንደ ፈረንጁ ምናምን አይነት እሱ ጋር የሆነ ግንኙነት ያላቸው ሰዎች፣ ይሄ ለሰውም ጸር ስለሆነ እነሱ ራሱ ከሱ መራቅ አለባቸው። ሌሎቹ አንድ ላይ ተብኳኳ አንድ አይነት ቢጤ ስለሆኑ እነሱን ተዋቸው። ስለዚህ እሱ ከሰው መቀላቀል የለበትም፣ ለሰው ጠር ነው። በቃ የሆነ ከስንዴ ውስጥ እንዴት ነው እንትን እንክርዳድ ምናምን ተለቅሞ እንደሚወጣው እሱ እንደዛ ነው። በቃ ከሰው ተለይቶ መውጣት አለበት። ምንም በቃ ምንም የሚጠቅምም እንትን የሚልም ሰው አይደለም። ስለዚህ እኔ ሩታ በቃ በውሳኔዋ መጽናቷ ተመችቶኛል ማለት ነው። አዎ ትክክል ነው ያረገችው። እሱ ከዛች ጋር ያው እንደጀመረ አንድ ላይ። በነገራችን ላይ ከዚህ በፊት ብዙ ነገር ብለናል። እንዲህ በሰዓቱ መተት አሰርታበት ነው እንደዚህ አርጋበት ነው ምናምን ሊሆን ይችላል። ግን እኮ ሰው የሆነ የሚነቃበት ጊዜ መኖር አለበት አይደል? እንዴ በቃ ይሄ ባለማወቅ እሱ ብቻ ሲሆን የማያውቀው ነገር ሲሆን ነው በእንደዛ ነገር ተይዞ የሚቀረው። ይሄ ሁላ ሰው ግን እንዲህ ሲናገር አሀ እንዲህ አርጋቢ ነው እንዴ ብሎ ከዛ ነገር መውጣት መሸሽ ነበረበት። ግን እሱ እያደረገው አይደለም። አሁንም ደግሞ በጣም ብዙ ብዙ ነገር እሷ እንዲ እየተናገረች ምን እያለች ብዙ ነገር እያረገ ነው። እኔ አሁን ሰሞኑን የሆነ መረጃ ደርሶ የነበረ እሱና እሱ የሚያርፍበት ለብቻ ቦታ አለው ከዛ የተለየ ግን ጓደኞቹም እንዳያገኙት ሩታም እንዳታገኘው ሌላ ቦታ እንደሚገባ ምናምን የሆነ ጥቆማ ደርሶ ነበር። በዛ መሰረት የሆነ ሰው ትንሽ እንትን ብዬ የሆነ ወጣት ነገር እዛ አካባቢ አንዱ ለሰው አቆሜ ነበር ማለት ነው እና ተደጋጋሚ እንደሚገቡ እዛ የሆነ እኔ ምን እንደሆነ እኔ እንዲህ ስናገረው ራሱ እኔ እኮ ይከብደኛል፣ ለምላሰ ይከብደኛል። አይደለም ማድረግ ማለት ነው እኔ ምን ሆኖ እንደሆነ አብርሃም እንዲ ጭንቅላቱ የደነዘው እኔ አላቅም። ለማንኛውም አሁን እዛ ደውለውልኝ ነበረ እና ልጆቹ እንግዲህ አሁን ያው በዚህ ሰዓት ነው የሚገባው ብለውኛል። አሁን ይደውሉልኛል። ሲደውሉ ማለት ነው ቀጥ ብዬ ባጃጅ ኮንትራት ይዤ እሄዳለሁ። ስሄድም ደግሞ ማለት ነው ዝም ብዬ እንደዚሁ አልሄድም። አሉ እዚጋ ጓደኞች አሉ፣ ከካሜራ በስተጀርባ አልገቡም እንጂ ማለት ነው እነሱን ይዤ እሄድና ቀጥታ በገቡበት እዛ ነው እጅ ከፍንጅ ማስይዛቸው ማለት ነው። ሁለቱንም ምንም ማዘንም አዘኔታ ምርራይም አያስፈልጋቸው። እነሱ በልጅቷ ህይወት እችሊ በአራስ ልጅ ህይወት በአራስ ገና ወገቡ ያልጠነከረ ሚስት እዛ ቤት ውስጥ አስቀምጦ እሱ ከሌላ ሴት ጋር በየንትኑ በየንትኑ ስር የሚዞረው ነገር ማለት ነው። እኔ ቀጥ ብዬ አሁን እጅ እጅ ከፍንጅ ይዟለሁ ልጆቹ አሁኑን ነው የሚደውሉልኝ። ምንም ደግሞ ይሄ ካሜራ ይዤ ነው ቀጥታ ምገባው። ምንም በቃ ምንም መራራት ምናምን አያስፈልገውም። ካሜራውን ይዤ ፍለፊት እጅ ከፍንጭ አልጋውን እዛ ወይ ተኝተውም ሊሆን ይችላል እንግዲህ። ቪዲዮ እየቀረጽ ነው ወይ ፕራንክ ነው አይሉም፣ ሁለቱ ብቻ ምናልባት። ሌላ ሰው ከጎናቸው ቢኖር አዎ ሊቀርጹ ነው፣ የሆነ ፕራንክ ነው ምናምን ከዚህ በፊት እንዳስለመዱን ማለት ነው። አሁን ግን ሁለቱ ብቻ ነው ተደጋጋሚ ሲገቡ የታዩት። ስለዚህ ሁለቱንም እንትን ብለን እንይዛቸዋለን ማለት ነው። ልጆቹ እስኪደውሉልኝ ትንሽ እጠብቃለሁ። ሲደውሉልኝ እንግዲህ እኔ በጣም ነው እኔ እንጃ እኔ ለማየት ራሱ እኔ ምን ብሎ ያየን ይሆን? የዛ ሰዓት እኮ ምን ይል ይሆን? እንግዲህ እስካሁን ምንም ግንኙነት እንደሌላቸው ምናምን ነው አይደል እያወራ ያለው አሁን ደግሞ እጅ ከፍንጅ ስንይዘው ምን ሊሆን ምን ያወራል። እኔ ሩታን ሁላ እንዲዣት በሄድ ደስ ይለኝ ነበር አይታ እንዲቆርጥላት ማለት ነው። ግን ታሳዝነኛለች በጣም ነው ነኝ አንጀቴን የምትበላው የምር። እኔ በቃ እኔ በእሷ ቦታ ብሆን ምን ልሆን እንደምችል ምን ምን እንደሚሆን እኔ አላቅም። በቃ በጣም ነኝ አንጀቴን ነው የምትበላኝ የምር። እኔ እንጃው ከባድ ነው ግን እኔ እኔ ከባድ ነው ሁሉም ነገር ከፍንጅዬ። እኔ እንጃ እንዲህ ማንቀውን ላይ ይመስለኛል። ስሜቴ ነው እራሱ መቆጣጠር አልቻልኩም። የምር እስኪይዘው ድረስ ማለት ነው። በጣም በቃ እንድ እየተንቀጠቀጥኩ ነው፣ ቤተሰቦች እየተንቀጠቀጥኩ ነው። ጌታን ደወለ እሱ ከሆነ አላውቅም። እኔ አላውቀውም የቁጥር

ራሱን ያሳየው ልጅ ነው። ፎቶ በደንብ አይተኸዋል። ጃኬት ነው ለበሰው። እሺ፣ በቃ እንዳይወጡ ጠብቅ። ይሁን፣ አሁን እንደርሳለሁ። እኔ እዛው አካባቢ ነኝ። አዲስ ነገር ካለ ደውልልኝ። እሺ። መጣው ይሄው። ቤተሰቦች እንግዲህ ስልኩ በደንብ አይሰማም፣ ስልኩ በደንብ አይሰማም፣ ትንሽ የመቆራረጥ ነገር አለው። እያለኝ ያለው ሱሪ ከለበሰች ልጅ ጋር ገብቷል፣ ጃኬት ነገር አድርጓል ነው እያለኝ ያለው። ስለዚህ እስኪ ያለውን ነገር አብረን እኔ እንዲሁ ፊት ለፊት ነው ማሳያችሁ። ቤተሰቦቼ የተከተሉኝና ፊት ለፊት እናገኘዋለን እና ካሜ በዚህ ጋር ይሆናል። እስኪ በዚህ ጋር ግን ሰው ያለ አይመስለኝም። ያው እንግዲህ የገባበት ቁጥር አልታወቀም። ቤተሰቦች የት የት ይሁን? ወይኔ! ዛሬ ነፍሱን ነፍሱን ነው የማውጣው። ቤተሰቦች ውርደት ነው ይሄ የሚገጥመው ማለት ነው። በዚህ በኩል የለም። እንግዲህ እንዳለ ክፍተናቸው ቤርጎቹ አልተያዘም ማለት ነው። ስለዚህ አሁን ልጁ የገባበትን አላወቅንም። ቤተሰቦች የትኛው እንደሆነ አላወቅንም፣ እና ቆይ እስኪ መኪናው የለችም። በእርግጥ መኪናው እንግዲህ ቤተሰቦች መኪናው የለችም። መኪናውን እዛ አቁሞ ነው ማለት ነው የመጣው። ስለዚህ ዝም ብለን አንድ እንትን ያለ ውስጥ ማየት እንችላለን ማለት ነው። እነዚህ ቤርግ አይመስሉኝም። ማረን ታቃለን ለአንተ እ እነዚህ አይመስሉኝም ቤርግ። እስኪ እዚህ ነው በቃ ሊሆን የሚችለው። ላንኳኳ ላንኳኳ እያልኩ ነው እኮ። ይሄ ዝግ ነው። አንድ ይኸው አለ አሉ። ሌሎቹ ክፍት ናቸው። እንግዲህ ላንኳኳ ወይስ እንደ ቆሜ ልጠብቅ? ምን ላድርግ? ልጆቹ በር ላይ እየጠበቁ ነው። እንግዲህ ቆሜ ነው የምጠብቀው። ዛሬ ምንም ቢሆን መላቀቅ አንችልም። እህ ምንድነው ማይቻለው? ካሜራ አይ ችግር የለውም እኮ ካሜራው፣ ሌላ ነገር አይደለም። ማን ላከ? ኦኬ፣ ካሜራውን አጥፍቼ እኔ መቆየት እችላለሁ፣ ምክንያቱም እዚህ አልጋ ልጠቀምም። ምንም ይሁን አልጋዎችን እያየው ነው ካሜራውን ግን ማለት ምንም ችግር እኮ የለውም። ራሴ ነው እዚህ ጋር እንትን እያልኩ ያለሁት እቲ ነው ነው እኔ ማጠፋለሁ ካሜራ። ግን እኔ መቆየት እችላለሁ። ካሜራውን አጥፋው ችግር የለውም። እሺ መውጣት አልወጣም፣ ግን እዚህ ቁጭ ብዬ እጠብቃለሁ ያለውን ነገር።